የመስከረም ድምቀት የሆነው የመስቀል ደመራ በዓል ብዙዎች ጓጉተው የሚጠብቁት ነው። የሃይማኖት አባቶች አገልጋዮችና ምዕመናን ነጭ ለብሰው በዝማሬ ታጅበው በአደባባይ አምላካቸውን የሚያመሰግኑበት ነው። እኛም በዓሉን በዝማሬ ከሚያደምቀው ዲያቆን ፍሬዘር ደሳለኝ ጋር ቆይታ አድርገናል። መስቀል ኃይልነ መስቀል መድኃኒትነ ለለ አመነ መድኃኒትነ ለለ። መስቀልን እንዴት ነው የምታከብረው? ያው የቤተክርስቲያን አገልጋይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። በደንብ ነው የሚከበረው መስቀል። በተለያየ ቦታ በአብያተ ክርስቲያናችሁ ብቻ ሳይሆን በየሰፈሩ የሚከበር በዓል ነው። እኔ ከሌሊት ጀምሮ መስቀልን የማክበር ልምድ ነው ያለኝ። ድሮ ባደግንበት ሁኔታ ውስጥ እንደውም ልጆች እያለን መስቀል ቤት ብዙ የማድር ልምድ የለም። ከዋዜሞ ጀምሮ ቆፍረን፣ ምሰሶ ተክለን፣ ደመራ ደምረን ለሊት ለማብራት ደመራውን ለሊት ነው የምናበራው በእኛ ልምድ። በአጋጣሚ በቤት በሰፈር ባለው ማለት ነው ሊነጋጋ ሲል የደስታውን መግለጫ በአደይ አበባ መስቀል ተሰርቶ የምሰሶ አናት ላይ ተደርጎ የመስቀሉን አርማነት የመስቀሉን ከፍታ ለማሳየት ሌሊት ጀምሮ በዋዜማው ጀምሮ ነው የምናከብረው። እጅግ በጣም በጉጉት እጅግ በጣም በደስታ የምናከብረው በዓል ነው። አሁንም እያደግንስን በጣም ደግሞ በቤተ ክርስቲያን ኃላፊነት በሰንበት ትምህርት ቤት በዲቁና አገልግሎት ስናልፍ ደግሞ የራሱን የቻለ የቤተ ክርስቲያኗ ልዩ የሆነ ሥርዓት አላት። የማህሌቱ ሥርዓት፣ የቅዳሴው ሥርዓት፣ የደመራው ሥርዓት የተለየ ነው። ልብስ ለብሰን መስቀል ይዘን ከቤተ ክርስቲያን ወደ መስቀል አደባባይ በመሄድ በድምቀት ነው የሚከበሩ። ልዩ ትዝታ ከበዓላት ሁሉ ደግሞ ልዩ ራሱን የቻለ ትዝታ ያለው በዓል ነው። ምኑ ልበልሽ? በጣም ብዙ ነው የሚነገረው ስለ መስቀልን አከባበር። በየሰፈሩ የራሱ የሆነ ትዝታ አለው። ምክንያቱም ለምሳሌ ትንሳኤን ብናነሳ ቤተ ክርስቲያን ክትት ብለን የምናከብረው በዓል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል ብናነሳ ቤተ ክርስቲያን ሁሉም ክትት ብሎ የሚያከብረው ነው። መስቀል ደግሞ ለየት የሚያደርገው ሁሉም በየሰፈሩ ደመራውን እየደመረ ብርሃን እንደወጣልን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ይላል ቅዱስ ያሬድ። ስለዚህ ለዓለም ሁሉ ብርሃን እንደወጣ በየቦታው የሚያሳይበት ራሱን የቻለ ድባብ ነው። እንደውም አንድ ጊዜ ወደ ጉራጌ ሀገር ደግሞ መስቀል ለማክበር ሂጄ ነበር። እሱ ደግሞ ሌላ ራሱን የቻለ ባህል ከሃይማኖት ጋር ተዋህዶ ሳይቀላቀል ሃይማኖቱ እንዳለ ደግሞ ባህሉ ደግሞ ሌላ ውበት ይዞት የመጣ የሚከበር በዓል ነው። ስለዚህ ልዩ ትዝታ ያለው በዓል ነው። ከልጅነት እስከ እውቀት ዘማሪ መሆን ያው የድምጽ ተሰጦ ያለው ሰው መቼም እንደዚህ አይነት በዓላት ላይ መድረኩ የእሱ ነው ብዬ ነው ማስበው። ና እንዴት ነው ከልጅነት ጀምረው ነው የመዘመሩ ነገር የነበረው? ወይ ና ደግሞ ለጥምቀት ለመስቀል በዓል እድሉን ታገኝ ነበር? እውነት ነው። ያደግኩት በቤተ ክርስቲያን ነው። ከልጅነት ጀምሬ ሌላ መንገድ አልመረጥኩም። ቤተሰቦች የሚያሳደጉኝ በቤተ ክርስቲያን ነው። ከልጅነት ጀምሮ ዳሴ ማርያም ተገዝቶልን እሱን እያጠና ያው የመጀመሪያው የኢትዮጵያ ልጅ አስተዳደጉ በተለይ በኦርቶዶክሳዊነት ወደ ቤተ ክርስቲያን ሂዶ ፊደል መቁጠር ነው። ቶሎ የሚሰጠው ለካህን ነው፣ ፊደል እንዲያስቆጥ ስለዚህ በዛ መልኩ ስለሆነ ያደግኩት በሰንበት ትምህርት ቤትም በዲቁና አገልግሎትም በቤተ መቅደስ በማሕሌትም እያየን እየተማርን ከአባቶቻችን እግር ስር ቁጭ ብለን ስላደግን እሱ ነው እንደውም ወደ ዝማሬ ያመጣኝ ብዬ የማስበው። ና አዎ፣ እድል ነበረ። ከፊት ነበርክ። እንደም ሳስበው አሁን በቁመትም አጠር ስለምን፣ እንደውም ከፊት ነው የምደረገው። እና የራሱን የቻለ በጣም ትዝታ አለው። እውነት ለመናገር እንደውም እኛ ከዋዜማው ጀምረን ነው ምንሄድ የነበረው። በዋዜማው ሂደን ጸሎት ተደርጎ ያው ሁሉም ቦታ እንደሚደረገው፣ ግን ሰንበት ወቅቴቱ ተሰልፎ እየዘመረ ከቤተ ክርስቲያን እስከ መስቀል አደባባይ ድረስ እየዘመርን ነው የምንሄደው። ስንመለስም መሽቶ እንደዛ እየዘመርን ነው የምንመለሰው። ከዛ በንጋታውም ደመራውን ለመለኮስ ደሞ ቀን ስንሄድም ደግሞ እንደዛው ነው። ሰውም ደሞ ድምጽ ቁጥር ነው ለምን አትዘምርም የሚል ደሞ አስተያየትም ሲሰጥሽ መንገዱን ይከፍታል። በሃይማኖቱ ስትጓዝና ከዛ ደግሞ ዙሪያህ ደግሞ ዓለማዊ ሕይወት ሲከብህ መቼም ፈተናውን ትንሽ ከበድ ያደርገዋል ብዬ አስባለሁ። የቀለም ትምህርት ከመንፈሳዊ ውጭ ያሉ ሰዎችን የምታገኝበት ቦታ ነው። ስለዚህ ሁለቱን እንደው አጣጥሞ መሄዱ ትንሽ ከበድ አይልም ወይ? ሃይማኖትን መርጦ በዛ መንገድ ብሄድ በራሱ የራሱ ፈተና አለው ሲሉ አባቶች እንሰማለን። እያከበርን ያለ ነው በዓል የሚያስተምረን አንዱ እሱ ነው። ጽናት፣ መስዋዕትነት ለሆነ ለምታምኝለት ነገር መስዋዕትም አሁን ብዙ ሰው የሚቸገረው ብዬ ማም ነው። የሆነ ነገር ይጀምራል፣ የሆነ ደረጃ ሳይደርስ ደሞ የሆነ ነገር መጀመሪያ ያምረዋል፣ ደሞ የሆነ ነገር ያ ሲሆን ጽናት፣ በሆነ ነገር ላይ ጽናት ሳይኖር ሲቀር የመንገድ መበላሸት ይኖራል። ስለዚህ እግዚአብሔር ሁልጊዜ በቤቱ እንዲያጸናን እየለመን እያለቀስ እየጸለይ ነው የምንኖረው። መስቀሉ የሚያስተምረን ይሄን ነው። አባቶቻችን ከሚበቁበትና ወደ ቅድስና ከሚደርሱበት ምክንያት አንዱ አጽኖባት ይባላል ባሉበት በአት መጽናት የሆነ ቤት ውስጥ ዘግተው ሰላሳ አመት አርባ አመት ስልሳ አመት መኖር፣ ጸሎታቸውን ብቻ እያደረጉ ከማንም ጋር ሳይገናኙ። መስቀሉን ስናነሳ እንደውም ፍቅር፣ አንድነት፣ መተሳሰብ፣ መቻቻል፣ ርህራሄ፣ ይቅርታ፣ በቃል የተገለጸ ሳይሆን በደም የተከፈለ ይቅርታ። በጣም የሚያስገርም ነው። መስቀልን ስናነሳ ጽናት፣ መከራን መቻል። አሁን ብዙ ሰው መከራን መቻል አይፈልግም። አንዱ ወጣትነትን ከሚያበላሸው ነገር አንዱ በጣም ኤክስትሪምሊ ነጻነት መፈለግ፣ የሆነን ፈተና መከራ ማለፍ አለመፈለግ፣ በሆነ ነጻ በሆነ መንገድ ብቻ መሄድ፣ እሱ ወጣትነትን ከሚያጠፉ የወጣትነት ፈተና ከሚሆኑ ችግሮች አንዱ ነው። በቤተክርስቲያን ስጥ ስታልፊ ደግሞ የህይወት መርሆችን አባቶቻችን እያስተማሩ እየቆነጠጡም ቢሆን መንገዶችን ያሳያሉ። የምታነቢያቸው መጽሐፍት፣ ገድላቱ፣ የቅዱሳኑ ታሪክ ይሄ ሁሉ መንገድሽ እንድታስተካክል ያደርጋል። ምክንያቱም ይሰርጻል በውስጣችን። ዘማሪ ስናገኝ ደግሞ ማዘመር የግድ ነው አይደል? አዎ፣ መስቀል አይደል? ለመስቀል ያልተዘመረ ምን መዝሙር ነው? የምትዘምርል ቅዱስ ያሬድ መስቀልን ሲገልጸው መስቀል ብርሃን ለኩሉ ዓለም መሰረተ ቤተክርስቲያን ውሀ ቤ ሰላም መድኃኔ ዓለም ይላል። ና መስቀል ለምናምን ለእኛ መሰረታችን ነው። መሰረተ ቤተክርስቲያን መስቀል ብርሃን ለኩሉ ዓለም ለዓለም ሁሉ ብርሃን ይላል ና እሱን ዝማሬ እንዘምራለን። ሌላኛው መስቀል ከይኩነነ ቤዛ ቤዛ የሆነን ከሞት ወደ ህይወት ያመጣን ደግሞ ከሞት ወደ ህይወት ማለት መስቀል ላይ እንደምታውቂው ከመዳን ባሻገር ከመዳን ባሻገር አዳምና ልጆቹን ከሲኦል ወደ ገነት ነጻ ከማውጣቱ ባሻገር እለት እለት ህይወት እንድናገኝ የሚሰጠን የክርስቶስ ስጋና ደም የተገኘበት ቦታ ነው፣ ወይም ያ መስቀል ቦታ እና አስገራሚ ነው። መስቀልን ስናነሳ ብዙ ነገር ብቻ ይጎትታል። ስለዚህ በዝማሬ እናከብረዋለን። ነጠላ ላድርግና በጣም እናመሰግናል።

ይኮነነቤዛ ይኮነነቤዛ ይኮነነቤዛ። መስቀል እንግዲህ አሁን ስንዘመረው እንደ ነበረው መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ነው። መሰረት ነው ለቤተ ክርስቲያን። በመስቀሉ ላይ ነው ቤተ ክርስቲያን የተመሰረተችው። በደሙ መፍሰስ ነው፣ በስጋው መቆረስ ነው። ስለዚህ እሱ መሰረታዊ ልናነሳ ነሳ የሚገባው ነው። ከዛ ውጭ ብርሃን ነው ብርሃን የጨለመው ዓመተ ፍዳ ዓመተ ኩነኔ የሚባለው የጨለመው ዓለም የበራው በመስቀል ነው። ምክንያቱም ከክርስቶስ መሰቀል ከክርስቶስ መሞት ከክርስቶስ መነሳት ከክርስቶስ መወለድ በፊት የነበሩት ህይወቶች በሙሉ የመከራ የፍዳ የስቃይ የጨለማ ህይወት ነው የነበረው። ስለዚህ ከመስቀሉ ድህነት በኋላ ነው ህይወት ብርሃን ሰላም አንድነት ሰማይና ምድር የታረቁት፣ መላእክትና ሰው የታረቁት፣ ሁላችንም እርቅ የተፈጸመው፣ ሰላም የሆነው፣ ብርሃን የሆነው ከመስቀል በኋላ ነው። መሰረትም ደግሞ የቤተ ክርስቲያን መሰረት የቤተ ክርስቲያን መሰረት ስንል ቤተክርስቲያን አሁን የምንሳለመው ቤተ ክርስቲያን ብቻ አይደለም። የእያንዳንዳችን ልቦና ቤተ ክርስቲያን ነው፣ ቤተ መቅደሶች ነን። የእኛ መሰረት የሆነው የእኛ የድህነት መሰረት የሆነው ራሱ ክርስቶስ በመስቀል ላይ ባፈሰሰው ደሙ በቆረሰው ሥጋው ነው መሰረትነታችን ያለው። አሁንም ቢሆን የድህነታችን ምስጢር ቁልፉ ያለው መስቀሉ ላይ ነው። ይገባል ምስጋና፣ ይገባል ውዳሴ፣ ሁሉን ለፈጠረ ለቅድስት ሥላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ። ምን አይነት ሁኔታ ላይ ነው አሁን ያለው የራስህ ድርጅትም እንደከፈትክ ሰምቻለሁ ና ስለዛም ንገረን። ያው በቤተ ክርስቲያን ውስጥ ስትኖሪ እግዚአብሔርን ነው አስቀድመሽ የምትንቀሳቀሹ የወላዲት አምላክን አማላጅነት አስቀድመሽ ነው የምትንቀሳቀሹው። የአባቶችሽን ሽን ጸሎት ተመክተሽ ነው የምትኖሪው። በራሳችን የምናደርገው ምንም ነገር የለም። ደግሞ አገልግሎቱን ከፍ ለማድረግ ለማሳደግ፣ አሁን እንዳልሹው የራሴን ድርጅት ከፍቻለሁ፣ ቢሮ ከፍቻለሁ። እሱ አብርሃሚክ መንፈሳዊ የሰርግ አዘጋጅና እንግዳ ተቀባይ ድርጅት ይባላል። ሁለት ስራዎች ነው የሚሰራው። አንደኛው የሰርግ አገልግሎት መንፈሳዊ የሆኑ ሰርጎችን መስራት ነው። ምን ማለት ነው? ከቅድመ ጋብቻ ትምህርት ጀምሮ በተለይ ወጣት ወይም እዚህ ዓለም ውስጥ የሚኖር ሰው ከሚፈተንባቸው አንዱ ትዳር ነው። ስለዚህ ያ ትዳር ከመገባቱ በፊት ከመመስረቱ በፊት ትንሿ ቤተ ክርስቲያን ናት የምትመሰረተው በትዳር ውስጥ። ስለዚህ ያ ከመመስረቱ በፊት የቅድመ ጋብቻ ትምህርት ትዳር የሚመሰረት ሰው ምን ያስፈልገዋል? ትዳር የሚመሰረት ሰው ምንድን ነው መጠንቀቅ ያለበት ቅድመ ዝግጅት ማድረግ ያለብን ምንድን ነው? ከዛስ ልጆች ካፈራ በኋላ ልጆቹን በምን አይነት ስነ መግባር በምን አይነት ሁኔታ ነው ማሳደግ ያለበት የሚሉትን ከቅድመ ጋብቻ ትምህርት ጀምሮ ሁሉንም ፓኬጅ በያዘ መልኩ ሰዎች ወደ እኛ ቢሮ መጥተው ሰርጋቸውን ብቻ ቡክ ማድረግ ነው የሚጠበቅባቸው። ሌላውን ነገር እኛ ጨርሰን እንሰጣቸዋለን። ሌላኛው ሁለተኛው ከውጭ ሀገር የሚገቡ እንግዶቻችንን መቀበል ነው። ለምሳሌ ወደዚህ ሀገር ሲገቡ ዘመድ የሌላቸው ቤተሰብ የሌላቸው ግን ሀገራቸውን ሊጎበኙ ሃይማኖታቸውን ሊያዩ ሊሳለሙ ገዳማትል ሱባይ ሊገቡ ይመጡ አሉ። ሀገራቸውን መጥተው በደስታ የሚመለሱበትን ሁኔታ ማመቻቸት ነው። እግዚአብሔር ከረዳን እንግዲህ አገልግሎቱ የሚደግፍ ስራ ላይ ተጀምሩ ቆንጆ የበዓል ቆይታ ነበር ያደረግ ነው። እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ፣ ስለተገናኘን ደስ ብሎኛል። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሁሉም ዓለም ያላችሁ በገጠር በከተማ፣ በሌላም ዓለም ያላችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃን መስቀሉ በሰላም በፍቅር በጤና አደረሳችሁ፣ አደረሰን። መልካም በዓል። ተመልካቾቻችን እንግዲህ እንደወደዳችሁት ቆይታችንን ተስፋ አደርጋለሁ። ቀሪውን ደግሞ የበዓል ዝግጅቶቻችንን ተከታተሉልን። ሰላም ቆዩ።